ስቲፋኖስ ቶማስ ማለትማ በድሮ ቪዲዮ ወይም ደግሞ ከአያቱ ጋር በሚሰራቸው ሾርት ከት የቲክቶክ ቪዲዮዎች የምናውቀው ተዋናኝ ወይም ደግሞ ቲክቶከር ሲሆን ዛሬ ስለ እሱ እናያለን ማለት ነው። ስለ እሱ ብዙዎች እንደሚጠይቁኝ አውቃለሁ። ስለዚህ እኔ በፌስቡክ ገጽ ጋር ሼር አደርጋችኋለሁ። ከገቡ ይግቡ፣ ካልገቡም አይግቡ ይለናል ማለት ነው። ስቲፋኖስ ቶማስ በቲክቶክ አካውንቱ አሁን ከስምንት መቶ ሺህ በላይ ተከታይ ያለው ሲሆን በድሮ ደግሞ ዘጠኝ ሺህ ወይም ደግሞ ዘጠና ሺህ ተከታይ ነበረው ማለት ነው። ሁሌ አይመችሽም ከሚለው ሙዚቃ በኋላ ነው ወደ 500,000 እና 800,000 ፎሎወርስ የደረሰው ማለት ነው። ስቲፋኖስ ቶማስ ከቲክቶክ ባሻገር በፊልሙ ዙሪያ እንደሚሰራም ራሱ በቲክቶክ ገጹ ነግሮናል ማለት ነው። ስቲፈኖ የምናውቀው ከሀያቱ ጋር የሚሰራቸው ሾርት ቪዲዮ ሲሆን ቫይራል የወጣለት በአንዱ ቪዲዮ ነው ማለት ነው። ሰው ህዝቡ ጋር የደረሰው ይሄ ማለት ደግሞ በአንድ ቪዲዮ ብቻ አይደለም። በሁሌ አይመችሽም እናም ደግሞ እንዲ በአንዳንድ አንድ ሙዚቃዎቹ ነው እኛ የምናውቀው ማለት ነው። አሁን ኦልሬዲ ከ800,000 በላይ ተከታይ ያለው ቲክቶከር ሲሆን እዚህ ለመድረሴም እግዚአብሔር አለበት በዛውም ልክ ደግሞ ተጠግሬ ለፍቼን ውዚ የደረስኩት የሚለን እስጢፋኖስ ቶማስ የሚተርበው የሚሰድበው ባይጠፋም እሱ ግን ሁሉን ችሎ እዚህ እንደደረሰ ተናግሯል ማለት ነው። እናማ እስጢፎ የማላውቀው ሴት የለም፣ ያደርጉበት ቦታ የለም የሚለን እስጢፋኖስ ቶማስ በኢንስታግራም ወደ ዘጠኝ መቶ ሺህ አለው በቲክቶክ ደግሞ እንደምትያዩት አንድ ነጥብ ሊገባ መቶ ኦር ሀምሳ ሺህ የሚቀረው በአሁኑ ማለት ነው። ዩቲብ ጋር ደግሞ ቪዲዮዎቹ ሀያ ሚሊዮን ሰላሳ ሚሊዮን እንዲሁም አስራ አምስት ሚሊዮን ቪው ነው የሚያገኙለት ማለት ነው። ሙዚቆቹ እንደምትያዩት እሱ አሁንም አልፎልኛል ብሎ ትንጥባሮ ነው ማለት ነው ያለው እስጢፋኖስ ቶማስ በዚህ ካልተበቀሉ በየት በቀላሉ የሚለን ስቲፋኖስ ቶማስ። አሁንማ እያለገጥኩ ነው የሚለን ስቲፋኖስ ቶማስ። በስፖርቱም ዙሪ አልጠፋውም ይለናል። ሁሉ የመችን በራሴ ጋር ሁሉንም ነገር ይለናል ማለት ነው። ስቲፋኖስ ቶማስ የመጪውን እስክናገኝ በሰው ላይ ሙዚቃው ብቻ አይደለም ምንም ታዋቂ ያደረገኝ የአያቴም ጥረት አለበት፣ ይለናል ማለት ነው ስቲፋኖስ ቶማስ። አዎ እውነት ነው የአያቱም ጥረት አለበት ማለት ነው ስቲፋኖስ ቶማስ። ምክንያቱም ከአያቱ ጋር በሰራው ቪዲዮ ነው ማለት ነው ስቲፋኖስ ቶማስ ቫይራል ይወጣል እና እኛም ስቲፋኖስ ቶማስን ዛሬ በዚህ ቪዲዮአችን አወሰናል ማለት ነው። ገና ምንከቶን የሀብቱን መጠን ማስነግራችሁ ሁላችሁም እንደምትደነግጡ እኔ እርግጠኛ ነኝ። በዚህ እድሜው አልግጦ ስቆ ተጫውቶ ያገኘውን ንብረት ብነግራችሁ ነው እምላችሁ እነግራችኋለሁ በቪዲዮ መጨረሻ ላይ የምነግራችውናል ማለት ነው። እንደምታዩት ነው በቲክቶክ በላይቭ ጊፍት የሚሰበስበው ገንዘብ እና በሙዚቆቹ የሚሰራው ገንዘብ ዶላር ማለት ነው። እንደምታዩት መኪና ውስጥ ተቀምጦ አሳይቶን ነበር። ያንን ቪዲዮ አምጥቼ እዚህ ጋር አስገባላችኋለሁ ማለት ነው። ከሁሊያ የመችም በኋላ ነው ማለት ነው ከጀለስ ጋር በመሆን አልበሚን ሰርቼ አሳትማለሁ ብሎ አሁን አይፒፒፒ የሚለውን ሙዚቃውን አወቶልናል ልናል ማለት ነው። ገና ፕሮሰስ ጋር ይመስለኛል ቲክቶክ ጋር ግን ቆርጦ ለቆታል ማለት ነው። ስቲፋን ቶማስ የቲክቶክ አዋርድ ላይም እንደምታዩት ዜጋ ቀይ ቦኔት ለብሶ ነው ማለት ነው የመጣው። ምን ለመናገር ምን ለማስተላለፍ እንደሞከረ እዚህ ጋር አይዶን አላቅም። ብቻ ግን እዚህ ጋር እንደፈለጋችሁት ነው ማለት ነው። እናንተ የምትረዱት እኔ እንደተረዳውትኝ አድርጌ ነው ማስረዳችሁ ማለት ነው። ከሁሎችም ለየት ለማለት ይመስለኛል ዴኔት ልብስ ለብሶ የመጣው የቲክቶክ አዋርድ ላይ ማለት ነው። ብዙ ሰዎችም ኢንተርቪው ሲያደርጉለት ነበር ማለት ነው። ከብሶች ጋርም ፎቶ እነሳያሉ ሲያስቸግሩት ነበር ማለት ነው። ስቲፋኖስ ቶማስን እናም ስቲፎማ ብዙም አይወራለትም የሚወራለትም ነገር አለው ማለት ነው። አይመርጥም ይባላል። ምክንያቱም የሚሰራውን ገንዘብ እንዲህ ብነገራችሁ እኔን ስለማታውኒ ማለት ነው። ራሳችሁ ይሄን ቪዲዮ ያያችሁ ትፈርዳላችሁ ማለት ነው። በቅርቡ የሚለቅልን አይፒፒፒ የሚለው ሙዚቃው ደግሞ ይሄንን ይመስላል ማለት ነው። ሙሉ ቪዲዮን አልለቀቀውም። እኛም የሱፕ ጋይ ጋይድ እንዳይዝ ብለን ነው። ብቻ ብቻ ነው ያደርግ ማለት ነው። እኛ ስለምን ይቅርብን ብለን ሀይ ፒፒፒ የሚለውን ሙዚቃውን እዚህ ጋር አሳይቻለሁ ማለት ነው። እንደምትሳዩት ነው ሙሉ ሙዚቃውን የለቀቀው አይመስለኝም። ዩቲ ጋር ከለቀቀው ለእናንተ ሼር አደረጋላችኋለሁ ማለት ነው። ሙሉ ሙዚቃውን አለቀቀውም ማለት ነው። ወደ ሀብቱ መጠን ስንገባ ደግሞ ለአጎቱ የግል ቤት የገዛለ ሲሆን ለራሱ ከሁለት በላይ መኪና እንዳለው ራሱ ተናግሯል ማለት ነው። ስቲፋኖስ ቶማስ እና የሚኖርበትን ቤት ጽደት ያለ ቤት ና አስራ ምናምን ሚሊዮን እንደገዛውም ተናግሯል ማለት ነው። ስቲፋኖስ ቶማስ በሌላ ቪዲዮ እንገናኛለን። ሰያ